እንኳን ደስ አላቸው ለጥበብ አፍቃሪያን በሙሉ ጥበብ ከቀይ እንቁ ትበልጣለች እነሆ ሚያዝያ አምስት ቀን 2017 ዓ ም በዐይነትም በጠራትም ለየት ባለ መልኩ በገጣሚ ራሄል አሸናፊ ተዘጋጅቶ በታላላቅ ጸሐፍትና ደራሲያን ታርሞና ተገምግሞ የቃል ዜማ በሚል ርዕስ ለንባብ የበቃው የግጥም መድበል በልዩ ድምቀት ሳርቤት ኢንተርናሽናል ኢቫንጅሊካል ቤተ ክርስቲያን ወይም አኢሲ ከቀኑ 8 ሰዓት ከ30 ጀምሮ ይመረቃል ገጣሚ ራሄል ከሀገር ቤት እስከ ሩቅ ምስራቅ ጃፓን፣ ከዚያም አሜሪካ፣ ጃማይካና ሌጎስ ናይጄሪያ ከመምህርነት እስከ ዩኤስ ዲፕሎማትነት ያካበተችውን የህይወት ተሞክሮና ገጠመኝ በቃል ዜማዎቿ በልዩ ጥበብ ሰንቃ እናሆይን ጥላለች። እርሶም በዚህ የጥበብ ድግስ እንዲገኙ በአክብሮት ተጋብዘዋል። እንዳያመልጦ። በዕለቱ ታላላቅ ደራሲያንና ገጣሚያን ጋሽ ንጉሴ ቡልቻ፣ መጋቢት ሰለሞን አበበ፣ ደራሲና አርታኤ ወዳላት ገዳሙ ታገል ሰይፉና የኢትዮጵያ ደራሲያን ማኅበር ተወካዮች እንዲሁም በርካታ የክብር እንግዶች ይገኛሉ። ጥረብ ትዘከራለች፣ ትወደሳለች፣ ትዘመራለች። እነሆ ለቅምሻ ከራሄል ግጥሞች የእግዜር ዘለላምባ ከቀንበጥ የወዛ ካደ የተቃባ ደምን ያረገዘ የእግዜር ዘለላምባ ዶብ ሲል ከአይኑ ደረቱ ሲደቃ እምባው ከደነች ምድር ተሰንጥቃ እያለች ድንቅ ስንኞቿን በቃል ዜማዋ በልዩ ቅኔ ታሽጎደጉድልናለች በዚህ ልዩ የምረቃ ክብረ በዓል ላይ እንዲገኙ በአክብሮት ተጋብዘዋል። አድራሻ ሳር ቤት ኢንተርናሽናል ኤቫንጀሊካል ቤተ ክርስቲያን ከኪንግስ ሆቴል ፊት ለፊት መጽሐፉን ለማግኘት በኢትዮጵያ በስልክ ቁጥር 0966258904 በአሜሪካ 7038317594 ይደውሉ። የቃል ዜማ